ከጴንጤ ወደ ኦርቶዶክስ ሃይማኖቷን ቀይራለች የተባለችው አርቲስት ሰገን ይፍጠር። ይቅደምልን እግዚአብሔር ይውጣ። እንደምታዩት ይህ እንግዲህ ቢፎር እና አፍተር ማለትም በፊትና አሁን የሚል ነው። ውበት ፕሮቴስታንት ቸርች ጭስ አልባ ኢንዱስትሪ ነው ብለሽ ከጮሽ በኋላ ከሰበክሽ በኋላ መባ አስራት ምናምን በሚለው ዝም ብሎ ነው የሚዘረገፍልሽ። እሱ ብር የግልሽ አካውንት ውስጥ ነው የሚገባው። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሊላችሁ እሷ ስላለችን ይበቃል። ክርስቶስ በአብይ ኃይሎ ስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም እነዘሰ ኮነ ፍሳው ሰላም ሰላም ጤናስት ነው። ወደተከበራችሁ የኢኦቲ ፍሬአክቤት ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሽ አለው። እህታችን አርቲስት ወገን ይፍጠር እንግዲህ ወደ ቅዱስ ቤተክርስቲያን ተመለሰች የሚነገር እየሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ከዚህ በፊት የፕሮቴስታንት ፓስተር የነበረው ወንድማችን ተመስገን ስለ ፕሮቴስታንት ሕይወት ነገር አለ የምንመለከት ነው የሚሆነው። ሁላችንም የቪዲዮ ላይክ ማድረጋችሁ ለምንድነው የማታረጉት? አሁን ዛሬ ኮመንት ላይ የገባችሁ ሁላችሁ ማርያም ማርያም ያችሁ ጻፋችሁ፣ እንዳትረሱ። ወደ ቪዲዮአችን እንዳይከፋችሁ እንዳያማችሁ፣ ማርያም ማርያም ማርያም የምንለው ማርያ ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያምን ለመውሰድ አትፍራ አለው ለመውሰድ እንዴት ትፈሯታላችሁ እናንተ አትፍራ ውሰዳ በቤት አስገባ በልብህ ቤት የሚለው ልብ ነው ቤትህን አስተካክል ሲለው ህዝቅያስ ልብህን ነው በልብህም አኑራ ወገኖቼ አንዳንድ ሰዎች ክርስቶስ እናቱን ችላለው ይመስላቸዋል ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋም ያያት እሷ። ሁላችሁም ኩመት ለገባችሁ ማርያም ማርያም ያሽ መጻፋችሁ እንዳትረሱ። እንቀጥል። ጉርምስና ይዞኛል፣ እንቅልፍ ጥቦኛል። ተነሽ አለኝ። የት ወደ ቅዳሴ? እኔ አልሄድም በቃ። እግዚአብሔር ሁሉም ቦታ አለ ብላችኋል። በቤት ያመልካለሁ። ቶኝ ልተኛበት አልኩት። ወፍራም ጎርናና ድምፅ ተነሽ የሚል መጣ። እያልኩ ተነሳው ማለት ነው። በግድ በግድ እየተነጫነጭኩ በግድ የወጣችሁ ነፍሴን ሊያስተምራት ወደደ ጀመረ ልጄ ቅዳሴ ግን ምን ማለት ነው የሚመስልሽ? አለኝ። የተሰማኝን ነገርኩት። አያቴም እንዲህ ሲል ጀመረ። ከጸሎቶቹ ሁሉ የላቀውን ጸሎት የህብረቱን ጸሎት ቀደሰ ቅዳሴ አመሰገነ ለየ አውደ ቅዳሴ ማለት ምስጋና ማለት እንደሆነ አታውቂም ልጄ። ይህን ካልሽሳ ነገር ከስሩ ውሃ ከጥሩ ነውና ከስረ መሰረቱ ላስረዳሽ አለ። ልጄ ቅድመ አያትሽ ለእኔ እንደነገረኝ እኔም ላንቺ ላስተላልፍ አለኝ። ከቅዳሴው ብትቀሪ አምስት መስዋዕት ያልፍሻል አለኝ። እንዴት አልኩት። አንደኛ ብት የቁርባን መስዋዕቱን ህብስቱ ወደ ስጋ መለኮት ወይኑ ደግሞ ወደ ደመ መለኮት የሚለወጥበትን በቤተልሔም ተወልዶ በቀራኒው መስዋዕት የሆነበትን ላታይ ላቶስጂ ላትቀበይ ሆነ። ሁለተኛ ብት ከአንድ አቆንናኛ በመቀባበል በአንድነት ምስጋና የምናቀርብበትን የከንፈር ፍሬ የሚሰዋበትን የከንፈር መስዋዕቱ ሊያመልጥሽ ሆነ። ቀጥል ብትኝ መብራት መስዋዕቱን ጨለማ ለሆነ ዓለም ብርሃን የሆነውን ክርስቶስን የሚወክለውን ጠዋፉን ሊያመልጥሽ ሆነ። ቅዱስ መላእክት ቅዱስ ቅዱስ እያሉ እንዳመሰገኑ የስላሴ መንበርን እንደ የሚያጥኑ ሁሉ በምድር ያለው ካህን ሰማያዊ ምሳሌ ሆኖ እኛን መንበሩን ስዕላቱን ማጠኑን ሊያመልጥሽ ሆነ። አልፎም ደግሞ የሰውነት መስዋዕቱን በቅዳሴ መቆሙን በትዕዛዝ መስገዱን በመስገድ ለእግዚአብሔር የሚሰጥ የሰውነት መስዋዕትነቱን ሊያመልጥሽ ሆነ። ሁሉም ትርጉምና ሚስጥር ካለው ከዝግጅቱ እስከ ንባቡ፣ እስከ ፍሬ ቅዳሴው፣ እስከ ዶግማ ታሪኩ፣ እስከ ምክሩ ተፋቀሩ መጽቱ ተስማሙ፣ ጹሙ፣ ጸልዩ እስከምትለው ከጅማሮ እስከ ተግሳጹ እስከ ምክሩ እስከ ታሪኩ እስከ ዶግማው እስከ ስርዓቱ ሊያመልጥሽ ነው አለ። ጅማሮን በመላእክት ያደረገውን ይህንን ቅዳሴ መቅደስ መስቀሉ ተሰጦ ወጣኑ መሰዊያው ፍህሙ ጉጠቱ እያንዳንዱ ትርጓሜ ባለው በዚህ ቦታ በተቀደሰ ቦታ ላይ ተገኝተሽ ካልተቀደስ እንዴት ልትሆኝ ነው አለ። አያቴም ቀጠል ላደረገና ከአጢአት ስሬት ከስጋ በረከት ወይስ ከእንቅልፌቱ ይሻላል። ሰነፎንኩ እንጂ አልኩት አልኩት ነው። በቲክቶክ ቀድሳ አግባኝ የሚል የአንዳንድ እህቶቻችን የመዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው። በነገራችን ላይ እነዚህን ነገሮች እናደንቃለን። አሁን እህቶቻችን መቼስ በፊት ቢሆን የቤተክርስቲያን ሰው ማግባት ድህነት ነው ተብሎ ስለሚታሰብ፣ አሁን አሁን ዲያቆን ለማግባት ማሰብ በጣም ጥሩ ነገር ነው። ኢኮኖሚካሊ ጥሩ ስለሆነን ይሁን ምን ይሁን እሱን በዳንያለም ይወቀው፣ ግን አመለካከቱ ግን በራሱ ጥሩ ነው። ግን ጋብቻ ላይ እገሌ ነው የማገባው ዲያቆን ነው ማገባው ተብሎ አይወሰን። ማን የሰጠን ነው ማግባት ያለብን? ምክንያቱም ጋብቻ ከማን ነው? ይሄን በደንብ ማመን ያስፈልጋል። እና ዝም ብሎ እንደ ፉከራ፣ እንደ ቀረርቶ ዝም ብሎ ዲያቆን እያሉ እሱ ልክ አለ። ሁለተኛ ቀድሰ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኘው ምንም ጥቅም የለም። እሱ ቀደሰ አልቀደሰ የምትቀበዩ የጌታን ሥጋ እና ደም ሙሽራው ዲያቆን ሆኖ ስለቀደሰ የተለየ ሥጋ እና ደም አይደለም የሚመጣው፣ የተለየ የጸና ኪዳንም ይኖራል አይደለም። የተለየ ቡራኬም የተለየ በረከት ነው ማለት አለ። እንዲያውም ሙሽራው በእለቱ አሜን ቢል ቅድም እንዳልኩት ቢባረክ ቢባረክ ከሚባረክ ቢባረክ ከሚያገለግል ቢገለገል ከሚታዘዝ ቢያዝዝ ያቀ ጊዜያ ቢሆን መልካም። ትክክለኛውም እንደሱ ነው። ሳይለያዩ እንዲቆዩ የሚደረግበትን እሱ ነው። ስለዚህ ሥርዓተ ተክሊል በዚህ መልኩ ነው የሚፈጸም። የወለደች ሙስሊም የገባ ቄስ ቄደር ሳይጠመቅ አይቀብስም። እስላም ሆነሻል ምኗን የወለደችን መውለድ እስልምና ነው። ጥምቀት አይደገምም ብለን ጨርስን ዘግትን፣ ምንድነው የምንዋረደው በአሐቲ ጥምቀት ብለን በአንዲት ጥምቀት እናምናለን ብለን መልሰን ደግሞ እስላም ሆነሻል ምኗን የወለደችን መውለድ እስልምና ነው። ቤተ ክርስቲያናችን መውለድ ስህተት ነው እን ስህተት ነው መውለድ ወን አምን ከመሰብሰብ ንጹህ ብለን ጋብቻ ንጹህ ወልደ ዛሬ ሩክስ መውለድም ሩክሰት የለበትም ብለን መውለድ ሩክሰት ከሌለበት እኛ እንደ ርኩሳን የቆጠር ነው የወለዱት። ለምንድን ነው መስቀል አናሳልም? የወለደችም ከወለደች ቤት መግባት ነውር። በዚህ ደቡብ ወሎ አንድ ቦታ ኩታበር የሚባል ቦታ ላይ ነው የምታውቁ ትኖራላችሁ። እና ካህናት ስልጠና ሄደን ጥያቄ ያመጡ ጥያቄ ምን የሚል ነው? ከወለደች ሙስሊም የገባ ቄስ ቄደን ሳይጠመቅ አያቀድስም። በመንገዱ ግ ሙስሊም ወልዳ መቼም ማህበራዊ ኖሮ ነውና ክርስቲያን ከሙስሊም ሙስሊም ከክርስቲያን አብሮ ይኖራል። ስለዚህ አንድ ቄስ እንደ ጉርብትና ጎረቤት እንደመሆኑ መጠን ሴት ወለደች ብሎ ሙስሊም ና ብትወልድም ጎረቤት እንደመሆኑ ማጣ ሊጠይቅ ገባ። መምሬ በለ፣ መስቀሉን ይዞ ሻሽን ጠምጥሞ ጋቢውን አንጽፎ ገባ። ገብቶ እሷን አይቶ እንኳን ደስ አለሽ ብሎ ከወጣ ቄደር መጠመቅ አለበት ለመቀደስ አሉ። እዚህ ለምን ታየኝ? እኔ አይደለም ካህኑ ለብሎ ጀዶ የሚጠመቀው ሲባል ረክሷል እዛ ሲገባ ነው። እሺ እናንተ እዛ በመግባቱ ካህኑ እሷን ቀደሳት ማለት አቅቷቸሁ ነው። ረከሰ ምት እኔ ይህ መስቀል ይዞ የገባ ካህን ቀደሳት ወጣ ይባላል እንጂ መስቀል ይዞ ገብቶ ስንቱን ቃል ረካቸ። እሺ ረክሶ ወጣ ይባላል? ይባላል ወይ ይባላል

እና አባቶቹ ከዚህ ያረጉት የነበረው እንላለን አንዱ ለመወደድ እኮ ነው የጀመረው። ዝል ባለ ሀብት ዝች ሲመጡ ወዲያውማ ስርዓት ይፈልሳል። ሆኖቴን ነው የምነግራቸው። እንዲሁ ከእንዲህ አይነት ተጠበቁ ባካቸው። አንድ ባለጸጋ እንዲሁ ገንዘብ አለው የሚባል ባለስልጣን ሲመጣ ወዲያው ስርዓት ጣስ እናደርግና በዚያው ስርዓት አድርገን እንቀጥላለን። ለሀብታም ስንል የጣስ ነው ማለት ነው። በፍርሃት ምክንያት ምንጽሰው ስርዓት አለ። እሳቸው መጣ ሆነ ማለት ነው ነው ይገጥሩ ወይስ አስማትም አምሳትም ያበላ ዝክርም ያበላ በደምብ እንዲወጥሩ፣ ሰው ካገኘን ለሱ ሰው ስንል ስርዓት እንጥሳለን። ከዛ በኋላ ስርዓቱ ነው ይቀጥላል። ከዛ እዚህ በኋላ ያለ ትውልድ ደግሞ ለምንድነው መጽሐፍ ላይ የሌለው ለምንድነው ስርዓቱ የሚጣሰው መጽሐፍ ላይ የሌለው የምታደርጉት ሲባል አባቶች ሲያደርጉት የነበረ ነው የሚል ደግሞ ተጨቃጫቂ ትውልድ ፈጥሮ እንቀራለን። ነገር ጥንቅልቅ ያለ ስርዓት ያስፈልገናል። አተጣጥም ነው አፈጋዙ ምን ይሆናል? ይጠመቃል። ከዛ በኋላ ከተጠመቀ በኋላ አሁን መምህር እንደገለጹት ሚጥ ነው ተዳደማ ይባላል። እዛ ነው ይባለ አንደግሞ ሆነ ነው እንጂ ይደገማል። ማንም በማይረግጥበት ክቡር ቦታ አለው፣ እዛው ላይ ይፈሳ መልስ ተብሎ ራሱ ከተመለሰ በኋላ ራሱ ክቡርነቱ አይለቅም። በእውነቱ ማያገብነቱ እንጂ የሚለቀው ክቡርነቱ እኮ አይለቅም። ይገርማል። ወደ ውሃው እየተመለሰ ራሱ ክብሩን እንደያዘ ወደ ክቡር ቦታ ይፈሳ

ለፈውስ ነው ካላችሁ፣ ስህተት ነው። ለበረከት ነው ካላችሁ፣ ስህተት ነው። ማያገቡ ለልደት ነው፣ ለበረከት ማነሽ አተ ለፈውስማ ሁሌ እየፈሰሰ የሚኖር ጅረት አለ፣ አይደለም እንዴ? ይህ ጉዳይ ዓርብ ተገኝቶ የፈሰሰ ለዚያ ለቀኑ ለሁለተኛው ቀኑ ለአርባው ለሰማንያ ቀን ብቻ ለሚገባቸው የሚጠመቁበት አለ። ስለዚህ ይሄን ይዘን ምስጢረ ጥምቀት የሚያስገኘውን ጸጋ እያጎናጸፍ እንዲሄዱ የምናደርገው እንጂ ብለን በቸልተኝነት እንዲሁም በቀላል የምናየው አይደለም። ለአባታችን ቃልዎትን ያሰማልን፣ ዕድሜና ጤና ይስጥልን። እና አንዳንድ ሰዎች ያልጻፈ ነገር ባናነብ መልካም ለማት ፈልጋለው። ቀጣይ የምንመለከተው እንግዲህ የታችን ሰገን ይፍጠርን ጉዳይ ነው እና የታችን ሰገን ይፍጠር እንግዲህ ኦርቶዶክስ ነበረች ከዛ ከወጣች በኋላ በጣም በሚያሳፍር ሁኔታ በምሳሌ ያክል በዚህ መንገድ ይሄ እንግዲህ አሁን መዝሙር መሆኑ ነው። ጨፋሪ ሆኖና አናቀምና በዚህ መንገድ እንግዲህ አክስ ታገና ስዘምር ነበር። ይሄን መዝሙር እስቲ ወንድማችን መውጣ የገለጸበትን መንገድ ላሳያችሁና ወረቀጣይ ወረቀጣይ በሷ ጉዳይ እናወራበታለን። እኔ ቤተክርስቲያን የምፈልጋ ለመቀበሪያ ነው። ሳይንስን ነው ምራመድልኝ ንገረው። ለዚህ ደንቆሮ ምንድነው ያለ እወስደዋለሁ ማለት ነው። ልደነቁር ነው እኔማ ብገባላቸው ጠቅላላ ፕራይቬት ጀት ነው የሚገዙኮኝ። አሁን ብገባ ፔንቴ ሆኝ ፓስተር መሆን አለምን ነው የማናገው አርባ አራት ቆነጃጅቶች ነው ጥሩ ጥሩ መቀመጫ ያላቸው የሚዘጋጅልኝ እንደ እስራኤል ዳንሳ። እኔ ስራ ባጣምንብልስማ ጃኬቴን ዘርግቼ ብለምን፣ እኳን ጴንጤ አልሆንም ያልሆንም፣ አስረግጠ ንገሮ አልሆንም። መዝሙር ራሱ አይስበኝም። የዝሙሮ የዘመናዊ ዘፈን ነው የሚመስል ለሰማዎች። እንግዲህ ዘፈና መዝሙራቸው መዝሙር ነው ብሎ የሚዘምሩት እንግዲህ ዘፈን በሉትና፣ በዚህ መንገድ እንግዲህ ሰገን ይፍጠርም ምትደንስበት ነበር ያው ምትዘምርበት አይደለም። እንግዲህ እናንተ ብዙ ከፈለጋችሁ ስትደንስበት ነበር። አንዳንድ ጊዜ ደግሞ እንግዲህ አመልጧት ይሁን በብዙ ያናቀም ማተዋን ካወለቀች በኋላ እንግዲህ በዚህ መንገድ በመዝሙር ትዘምራለች። እንዳችሁት እንግዲህ ከቤተክርስቲያን ከወጣች በኋላም ትዘምራለች። ኦርቶዶክስ ቤተክርስቲያን ወይም ማተብ አውልቃና እኔ በነገራችን ላይ ማተ መስቀልን ለውበት የሚያደርጉ ሰዎችን አላምናቸውም። እኔ ፐርሰናሊ እኔ የሆነ ሰዓት ላይ እነዚህ ሰዎች አማልጣቸው ይወድቃሉ። ይህን ሁላችንም ማመን አለብን እና መስቀል የሚደረገው ለውበት አይደለም። አብዛኞቹን አርቲስቶች ካያቸው፣ ሁሉም እያልኩ አይደለም፣ በጣም የተባረኩ አሉ። ለምሳሌ ያክል እንደዚህ አይነቶቹ እንደዚህ አይነት የተባረኩ አርቲስቶችም እንዳሉ ሁላ አብዛኛው በተለይ ሴት እህቶቻችን አርቲስቶች ብቻ አይደሉም፣ እንግዲህ እህቶቻችንም ማታ የምትሩ ለውበት ይመስለኛል። እኔ እንግዲህ ምክንያቱም የሆነ ዛሬ ሌላ ካረጋችሁ ነገር ሌላ ከልብስ ጋር የሚሄድ ማተብ አንገት ላይ ማድረግ በጣም የሚያሳፍር ነገር ነው። ልብስ አይደለም ዝም ብለን የምናወራለን። ታስሮ ለአንድ ጊዜ ማውለቅ አይጠበቅ። በተለየ ምክንያት ካላወለቅ ነው በስተቀር፣ በተለየ ችግር ካላወለቅ ነው በስተቀር ማውለቅ አይጠበቅ። ጥቁር ልብስ ከለበስክ የሆነ ጥቁር ማህተም ምናምን ፈልገህ፣ ሰዓት አይደለም፣ የጆሮ ጌጥ አይደለም መስቀል ነው ያረግሽው፣ ማህተው ነው ያረግሽው እና እንደፈለግሽ የቀይ አየርሽ የምታረጊው በየቦታ ስለገዛሽው፣ በየቦታ ስለሚገኝ አሁን ላይ ቅላ እና

በፊት ኦርቶዶክስ በነበረችበት ሰዓት ስዘምረው የነበረው መዝሙር እንግዲህ ተመለሰኝ ተብሎ ከነ ፎቶው ጋር ተቀናብሮ ሲለቀቅ ነበር እና እሱንም እንግዲ ወንድማችን የሰራው ቪዲዮ አለ ለምሳሌ ያክል ይሄን ተመልከቱ እግዚአብሔር የወሳኔያችን ሰዓት ነው ወደ እኛ ሕይወት የሚመጣው እግዚአብሔር በማያስፈልገን ሰዓት ላይ ወደ እኛ ሕይወት አይመጣም መልላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ ምን ልሆን ነው ባልንባቸው ሰዓቶች፣ ባለቀላቸው በአስራአንደኛ ሰዓቶች ወደኛ ሕይወት መጥቶ እግዚአብሔር በሕይወታችን ላይ እስክንገረምና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል። ለዚህ ደግሞ ምስክር እኔ ነኝ። እኔ በእግዚአብሔር ቤት ሁልጊዜ ምስክር አለኝ። እውነቴን ነው የምላችሁ። እግዚአብሔር በእኔ ሕይወት ላይ የሚያደርጋቸውን ነገሮች እንዲህ ነው ብዬ መግለጽ እያቅተኛል። እግዚአብሔር መልካም አባት ነው ደጋባት ነው። ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማድረጋችሁ ምክንያቱም እኔ የቀመስኩትን ነገር እናንተም እንድትቀምሱና ከእግዚአብሔር ጋር ከእግዚአብሔር ያላችሁ ነገር ይሄ እንግዲህ የሚለው ከላይ በኩል ጽሁፉን ካያችሁ ነጠላ ስላለበስኩ ይቅርታ ውጭ ሆኜ ነው ብለው ተለቋል እና ይሄ የጻፈችው እሱ አይደለችም። በስሟ የተከፈተ አንድ አኳንት አለ። በዛ ላይ ፖስት ያደረገ ነው። እነዚህ መዞሮችንም እዩዋቸው። ስቲ ይሄ ነገር አንድ ወንድማችን ውሸት እንደሆነ ተናግሮታል፣ እንመልከት። ተዋናይት ሰገን ይፍጠር ያው የፕሮቴስታንት እምነት ተከታይ እንደሆነ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እና አሁን በጣም የቆዩ ቪዲዮዎቿን አንድ ቲክቶክ ገጽ ላይ ፖስት እያደረጉት አይቻሉ። እና ይሄ አሁን የምታዩት ዩዘር ኔሙ ሞዴል ነገር ነው የሚለው፣ አክቹዋሊ እዛ ግን ስሟን ሰገን ይፍጠር ብሎ ከላይ ጽፎ በጣም ብዙ የተለያዩ ቪዲዮዎችን ፖስት ያደርጓሉ፣ በእሷ ስም ማለት ነው። ቤቴ በሰው ሲታተ አንተ ነው መዝሙሮችን ፖስት ያደርጋሉ። ከዛም በተጨማሪ የሚገርማችሁ ነገር ነጠላ ስላለበስኩ ይቅርታ ውጭ ሆኜ ነው ምናምን ብላ ደግሞ ቪዲዮ እንደሰራች አድርገው እግዚአብሔር ሳለችን ሰዓት ነው ወደ እኛ ሕይወት የሚመጣው እግዚአብሔር በማያስፈልገን ሰዓት ላይ ወደ እኛ ሕይወት አይመጣም ምልላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ ምልሆን ነው ባለባቸው ሰዓቶች ባለቀላቸው በአስራ አንደኛ ሰዓቶች ወደ እኛ ህይወት መጥተው እግዚአብሔር በህይወታችን ላይ እስክንገረም እና እስክንደነቅን ድረስ እጃችንን በአፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል ለዚህ ደግሞ ምስክር እኔ ነኝ እኔ በእግዚአብሔር ቤት ሁሉ ጊዜ እንመሰክራለን እውነት ነው የምላችሁ። እግዚአብሔር በእኔ ሕይወት ላይ የሚያደርጋቸውን ነገሮች እንዲህ ነው ብዬ መግለጽ ያቅተኛል። እዚህ ጋር አንድ ጥያቄ ብቻ ልጠይቃችሁ። ለምሳሌ ተዋናይ ሰገን ይፍጠር ሃይማኖቷን እዚህ ላይ እንዳለው ብትቀይር እናንተ ሕይወት ላይ ምንድነው ነው ልዩነቱ? የእናንተ እምነት ላይ ምንድ ነው የሚፈጥረው ልዩነት? የእናንተ ሃይማኖት ላይ ምንድነው ነው የሚፈጥረው ልዩነት? አንድ ሰው ናት አይደል እንዴ? በቃ ሰገን ይፍጠር አንድ ሰው ናት ታዋቂ ስለሆነች በእግዚአብሔር ዘንድ የተለየ ተቀባይነት አላት ነው? ምንድን ነው? ቆይ ይህን ያክል አንድ ሰው ሃይማኖቱን ቀየረ ሲባል ልክ እንደ በቃ አንድ ጎበዝ ተጫዋች ወደ ክለብ እንደተፈረመለት ሰው በቃ የሚገርም እንትን፣ ምንድን ነው ሶሻል ሚዲያ የምትሆኑት ነገር ይገባኝ አይደለም። እንደዚህ የምታደርጉ ሰዎች አልገባችሁም እንጂ በእግዚአብሔር ፊት ተዋናይ ሰገን ይፍጠርና እኔ እኩል አልንታይም እያላችሁ ለራሳችሁ ማለት ነው። ምክንያቱም አንድ ዝም ብሎ አንድ ሰው ሃይማኖቱን ቢቀይር እንደዚህ ይህን ያክል ሰው እንትን አይልም አይንጫጫም ግን፣ የሆነ ታዋቂ ሰው ሃይማኖቱን ሲቀይር ልክ በቃ እንዲህ ምንድን ነው ይሄ ሁሉ ጩኸት? እና በጣም የሚያሳዝን ነገር ነው። አክቹዋሊ እሷ ሃይማኖቷን ቀይራም አይደለም ምንም አዲስ ነገር ያደረገችው ነገር የለም። ጀስት ይሄ ቲክታክ አካውንት ምንድን ነው የሚያደርጉት መሰላችኋል? እንደዚህ አይነት ሞኝ የሆኑ ሰዎችን በመሰብሰብ ፎሎወር ያገኙና ያንን ቲክታክ አካውንት ይሸጡታል። ማንም ሃይማኖቱ የሚከተለው የሃይማኖት ስርዓቶችን የሚያደርገው ለራሱ ሲል ነው እንጂ ለማንም ሲል አይደለም። እና ዝም ብላችሁ ብዙ ሰዎች ተሰብስባችሁ ስለ አንድ ሰው ሃይማኖት መቀየር ይህን ያክል አትጨነቁ። እንግዲህ ወንድማችን ኖቲ በዚህ መንገድ ሲናገር ነበር ይሄ ነገር ስህተት እንደሆነ ወይም ደግሞ ውሸት እንደሆነ። እና በመሰረቱ ወንድማችን ኖቲ እንዳለው በፊ በፊ ኢንቨስተሮች ብቻ ተመለሰች በሚለው እሳ የምናደርግ ከሆነ ትክክል አይደለም። የእሱን ሃሳብ እጋራዋለሁ። ነገር ግን እሷ አንድ ናት አንድ ናት። ምን አስጨነቃች አይባልም። እንደዚህ በዛ ሳለ ስሙ ለምሳሌ ያከረኒ ፌመስ እንደ መሆና መጠን የሚታሰው ከሆነ ፌመስ አልሆነችም። ለእግዚአብሔር ሰው ሰው ነው። ምንም ግን ለነፍስ ጭንቅን የምናደርገው ከሆነ ነብሷን አሳስበው የምናደርገው ከሆነ እንግዲህ መልካም ነው ማድረጋችን ነው። በእሷም ጭምሮ ደሞ ነው ያፈሰው ክርስቶስ እና ሰው ያስፈልጋታል። እሷ ብቻ ነችም። እንግዲህ እኛ በዚህ መንገድ ቪዲዮ ስንሰራ ነበር። ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ እነዚህን የቀየር ቅድስ ሥላሴ ሌሎችንም አስባቸው። እንግዲህ እኛ ሁሌም ቢሆን እንደዚህ አይነት ጸሎት እናደርጋለን። እና ምክንያቱም ብዙ ጊዜ እንደምናገረው ስለ አንድ ሰው ወይም ስለ ወንድ መዳን የማይጨነቅ ሰው እሱ ድኗል ብዬ ማመን ከባድ ነዋ ብዬ አላምንም ይላል አባታችን ቅዱስ ዮሐንስ አፈወርቅና፣ ስለዚህ ለአንድ ሰው መዳን መጨነቅ ይኖርብናል። እህታችን ሰገን ይፍጠር እንግዲህ ብትም ማለት ደስታችን ነው። ቤተ ክርስቲያንም ደስታዋን ነው። ብትቀድም ለራሷ ነው። ምንም ቤተ ክርስቲያን የምትቁደው ነገር የለም ነገር ግን ብትመለስ ደስታችን ነው። ለኛም ደስታ ነው ደስታ ነው አይደለም? በእኛ ዘንድ በአለም መላእክት ዘንድም እንግዲህ ደስታ ነው የሚሆነውና ፍለስ የሚያስ ነገር ነገር ግን በሐሰት ይሄ ነገር ባይሰራጭ መልካም ነው ብዬ አስባለሁ። በዚህ ጉዳይ ግን እናትን ማሰብ ይሄ አውቄዋለሁ እና ሰው ወደ እናት ተዋህዶ ሲመለስ ደስ አይለም? ቆይ ሃኒ ጓደኛዬ ጸጋ ደግሞ ዛሬ ካለች ምን ጸጋ ካለች ጸጋዎች ሰርግ ጉባኤ አብረን የምትሄደው ምታስቀድሰው ቆይ፣ አሁንስ ይሄ ነፍስ መናጠቃል። በዛ አይ ሃኒ፣ ፈተና በዛ ብሎ ነገር የለም። ክርስቲያን የሚያርፈው ሞት ወደ አምላኩ ስትወስደው ብቻ ነው። በአንዱ መመለስ ደስ ብሎ ንሳና፣ በቃ አንዱ ይክዳል። አንደኛው ሲያምን አዋቂዎች ይሰናከላል። ነገር ግን አንድ ሰው ከማኅበሩ ቢጎል በልጇ መለየት ታዝናለች እንጂ ቤተክርስቲያን መቼም አትፈርስም። ሃኒ፣ አሁንም ከበረቱ ውጪ ብዙ በጎች ቆመዋል፣ ግን መግባታቸው አይቀርም። ሰው ከእናቱ ሸሽቶ የት ይሄዳል? ብለሽ አይዞሽ እኛ ያለነው እንጸናለን። የሄዱትም አንድ ቀን ይመጣሉ። አይ አሁን አሁኑኑ አሁን ነው ጸጋ ጋር መሄድ አለብኝ። ቆይ ሃኒ አብረን እንሄዳለን። ዛቸው ነው ነበር ጋችን አውቅ ተማራችሁበት ቁም ነገር ምን ወሳችሁበት በቀጣይ ባሪፍና ባስተዋለስ ከመነገበረ ሰጀታው ከናተ ጋር ይሁን ላይክ እና ሼር